ቪክቶር ዮኬሬሽ ከስዊድን ብሔራዊ ቡድን ስብስብ ውጭ መሆኑ ተሰምቷል። የስላቪያ ፕራግ አምበል ሉካስ ፕሮቮድ ስለ ማክስ ዶውማን የተናገረው ሀሳብ አለ። አርሰናል በመጨረሻም ከቡካዮ ሳካ ጋር ውሉን ለማራዘም የመጨረሻው ምዕራፍ ላይ ደርሷል ተብሏል። የአርሰናል የወራ ጥቅምት የወሩ ምርጥ ተጫዋቾች እጩዎችም ይፋ ሆነዋል። የቀድሞ የማንቸስተር ሲቲ ተጫዋች ማክስ ሪቻርድስ ስለ ዲክላን ራይስ የተናገረው ሀሳብ አለ። የአርሰናል ደጋፊ የሆኑት አዲሱ የኒውዮርክ ሲቲ ተመራጭ ከንቲባ ዞውራን ማምዳኒ ስለ እሳቸው የምናደረሳቸው መረጃ አለን። ሰላም ጤና ይስጥልን፣ የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁልን? በያላችሁበት መልካሙን ሁሉ እየተመኘንላችሁ በመግቢያችን የነገርናችሁን ሀሳቦች ለጥቂት ደቂቃዎች እያደረስናችሁ አብረን ልንቆይ ወደ እናንተ መተናል። አብራችሁን ቆዩ እያልን ወደ መረጃዎቹ እናልፋለን። በቆይታችሁ ታዲያ ላይክ እንዲሁም ደግሞ ሰብስክራይብ የምትለውን በተን እየተጫናችሁ ቤተሰብ እንድትሆኑ በታላቅ አክብሮት ነው የምንጋብዛችሁ። ወደ ቀዳሚው መረጃ ስናልፍ የምናገኘው ሀሳብ የቪክቶር ዮኬሬሽን ጉዳይ ይሆናል። ቪክቶር ዮኬሬሽ ከሀገሩ ከስዊድን ብሔራዊ ቡድን ስብስብ ውጭ መሆኑ ተሰምቷል። የአርሰናሉ አጥቂ ቪክቶር ዮኬሬሽ ከስዊድን ብሔራዊ ስብስብ ውጭ የሆነበት ምክንያትም በጉዳት ምክንያት እንደሆነ ነው የተነገረው። አዲሱ የብሔራዊ ቡድን አሰልጣኝ ግራሃም ፖተር መጠነኛ ጉዳት ያለበትን አጥቂ ነው ጥሪ ሳያቀርብለት የቀሩት የኮሪጅ አርሰናል በርንሊ ባሸንፍበት ጨዋታ በገጠመው ጉዳት ከሰሞኑ በሻምፒዮንስ ሊጉ ሳይጫወት እንደቀረ ይታወሳል። በእሱ ምትክም ታዲያ ለሊቨርፑል የመጨረሻ ሶስት ጨዋታዎችን በጉዳት ያልተሰለፈው አሌክሳንድር ይዛክ ተካቷል ተብለዋል። ተጫዋቹ ሊቨርፑል ሪያል ማድሪድን ሲያሸንፍ ከስብስብ ውጭ መሆኑ አይዘነጋም። ከአስር ቀናት በኋላ ከስዊዘርላንድ ጋር የዓለም ዋንጫ ማጣሪያ ጨዋታ ያለባቸው ግራሃም ፖተር አይዛክ የመድረስ እድል ይኖረዋል በሚል ነው የጠሩት። አሁን የወጡ ያሉ መረጃዎች እንደሚያመላክቱት ይህ ኮከብ በዚህ ሳምንት በሚደረገው የሰንደርላንድ ጨዋታ እንደማይደርስ ነው የሚጠበቀው። ቪክቶር ዮኬሬሽ አርሰናል በዚህ ሲዝን እንደምናስታውሰው በመጀመሪያዎቹ የእንግሊዝ ፕሪምየር ሊግ ጨዋታዎች አካባቢ ትንሽ ከበድ ያለ ፊክስቸር ነበር ማሳለፍ የቻለው እንደነ ማንቸስተር ሲቲ፣ ሊቨርፑል፣ ኒውካስትል ዩናይትድ፣ ማንቸስተር ዩናይትድ የመሳሰሉ ቡድኖችን ነበር በመጀመሪያዎቹ ወራት አካባቢ እንዲጋፈጥ የምድብ ድልድል የወጣው በኤፍኤው ማለት ነው። በእነዛ ፈተናዎች ታዲያ ጸንታ ያለፉት መድፈኞቹ ቀጣይ ደግሞ ሌላ ፈተና ከፊታቸው ይጠብቃቸዋል። በመሆኑም ቀጣይ መርሃ ግብሮቻችን ከባድ ተጋጣሚዎችን የምንፋለምበት ይሆናል ማለት ነው። ምክንያቱም ቀጣይ ከከተማ ተቀናቃኙ ቼልሲና እንዲሁም ደግሞ ከሰሜን ለንደን ደርቢ ከቶትናም ሆስፐር ጋር የሚደረግ ጨዋታ በእንግሊዝ ፕሪሚየር ሊግ ይጠበቃል። ባየር ሙኒክ በአውሮፓ ሻምፒዮንስ ሊግን የሚገጥምበት ፊክስቸር አለው። ከዛ በፊት ግን በዚህ ሳምንት ከጥቋቁሮቹ ድመቶች ምሽግ ስታዲየም ኦፍ ላይት በዚህ ሳምንት የእንግሊዝ ፕሪሚየር ሊግን የሚያደርጉበት ፈተና ይጀምራል። ሰንደርላንዶች አሁን ላይ በአራተኛ ደረጃ ላይ የሚገኙ አዲስ አዳጊ ቡድኖች ናቸው። አርሰናል ምንም እንኳን በአዲስ አዳጊ ቡድን ተሸንፎ ባያውቅም የዘንድሮ ሰንደርላንድ ግን ለየት ብሎ ነው የመጣው። በተለይም ደግሞ በግራን ዣካ እየተመራ ማለት ነው። ስለዚህ ቀጣይ በሚደረጉት የእንግሊዝ ፕሪምየር ሊግ በዚህ ሳምንት አርሰናል ከሰንደርላንድ በስታዲየም ኦፍ ላይት ከበድ ያለ ፈተና ይጠብቀዋል ተብሎ ነው የሚገመተው። በመሆኑም ቀጣይ በነዛ ከባባድ ፈተናዎች ላይ ቪክቶር ዮኬሬሽ የሚደርስ ነው የሚሆነው ከሰንደርላንዱ ጨዋታ በኋላ ማለት ነው። በይበልጥ ደግሞ በሚመጡት የሀገር ጨዋታዎች ላይ በመሀል የሊግ ጨዋታዎች ስለሚቋረጡ አውሬው ቪክቶር ዮኬሬሽ በእነዚ የረፍት ቀናቶች ሪከቨር አድርጎ የሚመጣ ነው የሚሆነው። እሱ ብቻ ሳይሆን ሌሎች የመድፉ ታታሪ ኮከቦችም እንደነ ጋብሪኤል ማርቲኔሊ፣ ካይ ሃቨርትዝ እና ኖኒ ማዱኬ የመሳሰሉት ኮከቦችም በቅርብ ሳምንታት ውስጥ ወደ ሜዳ ይመለሳሉ ተብሎ ነው የሚጠበቀው። የአርሰናል የወርሃ ምርጥ ኮከቦችን እጩዎች እንመልከት። አርሰናል የወርሃ ጥቅምት የወሩ ምርጥ ተጫዋቾች ናቸው በማለት እጩዎችን አሳውቋል። በእጩነት የቀረቡት የኮከቦችን ዩራን ቲምበር፣ ጋብርኤል ማጋሌዥ፣ ዲክላር ራይስ እና ቡካዮ ሳካ ናቸው። አርሰናል በጥቅምት ወር ያደረጋቸውን ጨዋታዎች በሙሉ አሸንፎ ነው ወደ ህዳር የገባው። እስካሁን በመጣባቸው በሁሉ መድረኮች 12 ጨዋታዎችን አሸንፏል። በፕሪምየር ሊጉ ያደረጋቸውን ሁሉንም የፕሪሚየር ሊግ ጨዋታዎች ሁሉን በማሸነፍ አሁን ላይ የፕሪሚየር ሊጉ አናት ላይ የተቀመጠ ክለብ ነው። አርሰናል ታዲያ በዚህ ወር ውስጥ ሁሉንም ቡድኖች እንዲያሸንፉና ምንም አይነት ጎል እንዳይቆጠርባቸው የላቀ ሚና የነበራቸውን ውድ ልጆቹን ነው መምረጥ የቻለው። ዩራን ቲምበር፣ ጋብሪኤል ማጋሌጅ፣ ዲክላር ራይስ እና ቡካዮ ሳካ የጥቅምት ወር የክለቡ ምርጦች ናቸው ብሎ ነው የሰየማቸው። ከእነዚህ አራት ኮከቦች አንዱ የወሩ ምርጥ ኮከቡ ነው ይመረጣል ማለት ነው። ምናልባትም የመሀል ሜዳው ዲክላር ራይስ ብልጫ በማግኘት ሊመረጥ የሚችልበት እድልም ሰፊ ነው የተባለ ነው የሚጠበቀው። ወደ ሌላኛው መረጃ ስንሸጋገር ደግሞ የምናገኘው ሀሳብ የቀድሞ የማንቸስተር ሲቲ አማካይ ማይክ ሪቻርድስ ስለ ዲክላን ራይስ የተናገረውን ሀሳብ እናንሳ። እኔ ከአንድ ቡድን ውስጥ አንድ ተጫዋች አውጥቼ ማርነቅ አልወድም፣ ምክንያቱም በቡድን ውጤት እማምን ሰው ነኝ። ማይክ አርቴታ ደግሞ ይህንን የመሰለ ስብስብ ስለሰራ ክብር ይገባዋል። አሁን ላይ ግን ስለ ዲክላር ራይስ ማውራት እፈልጋለሁ። አጫወቱን ወደ ሌላ ደረጃ ነው ያሸጋገረው። እያወራን ያለን ዓለማችን ላይ ካሉ ምርጥ እግር ኳስ ተጫዋቾች ውስጥ አንዱ ስለሆነው ነው ስለ ዲክላር ራይስ። በዌስትሀም ቤት እያለም ድንቅ እግር ኳስን የሚጫወት ተጫዋች ነበር። እንደውም በወቅቱ አንዳንድ ጋዜጠኞች የራይስን አጫወትና ቦታው ላይ ስላለው ሚና እያነሱ ሲወቅሱ ታስተውያለው። ነገር ግን ራይስ እንደተነሳበት ወቀሳ ሳይሆን ለመሃል ሜዳው ክፍል እጅግ አስፈላጊ ተጫዋች ነበር። ሜዳ ውስጥ ሁሉንም ነገር ማድረግ ይችላል። ያለምንም ዋዥቅ እስካሁን ድረስ ድንቅ አቋሙን እያሳየ ነው። እናም ወቅቱ ዓለማችን ላይ ካሉ ምርጥ ተጫዋቾች ውስጥ አንዱ ስለሆነው ዲክላን ራይስ የሚወራበት ጊዜ ነው ይላል ሪቻርድስ። እሱን መመልከት ደስ የሚል ነገር አለው። በዚህ የውድድር ዓመት አርሰናሎች ዋንጫ ከነሱ የስኬቱ ምክንያት ሊሆን የሚችለው እንደ ዲክላር ራይስ አይነት ተጫዋች ስላላቸው ነው። ንግግሬን ስጀምር እንደተናገርኩት ይህ የቡድን ስራ ነው፣ ነገር ግን ራይስ ከሚባለው በላይ ልዩ የሆነ ተጫዋች ነው እያለ ገልጸዋል ሪቻርድስ። ወደ ሌላኛው ዝርዝር ወዳለ መረጃው ስናልፍ ደግሞ ከሰሞኑ ተመራጭ ስለሆኑት ስለ ኒውዮርክ ሲቲው ተመራጭና ስለ አርሰናል ደጋፊነታቸው እናንሳ። የአርሰናል ደጋፊ የሆኑት አዲሱ የኒውዮርክ ሲቲ ተመራጭ ከንቲባ ማምዳኒ። የኒውዮርክ ሲቲ አዲሱ ተመራጭ ከንቲባ ዞህራን ማምዳኒ የዓለም አቀፍ ብዙሃን መገናኛ ርዕሱ ነዋል። አሁን ላይ የ34 ዓመት ወጣት ፖለቲከኛ ለእግር ኳስን ባላቸው ፍቅር መነጋገሪያ መሆን ችለዋል። በምስራቅ አፍሪካዊት ሀገር ኡጋንዳ የተወለዱት ማምዳኒ ገና በሰባት ዓመታቸው ነበር ከቤተሰባቸው ጋር የኒውዮርክን ምድር የረገጡት። የዲሞክራቲክ ፓርቲ አባ የሆኑት ዘውራን ማምዳኒ በፖለቲካ ሐሳቢያቸው እጅጉን ግራ ዘመም እንደሆኑ ነው የሚነገርላቸው። ለድሆች በሚያሳዩት ርኅራሄ ደጋፊዎች በርክተውላቸዋል። አሁን ላይ ለእግር ኳስ ያላቸው ፍቅር ደግሞ ወጣቱን ስወላቸዋል ይባላል። በከንቲባነት ካስመረጧቸው ጉዳይም አንዱ ይህ ነው ተብሏል። በርከት ያለውን ወጣትና የገንዘብ አቅም የሌላቸውን ማህበረሰቦችም እገዛ ያደርጋሉ። ዞራ ማምዳኒ እግር ኳስን እንዲወዱ ያደረጋቸው በተለይም ደግሞ የአርሰናል ደጋፊ እንዲሆኑ ያደረጓቸው አጎታቸው እንደሆኑ ነው የሚነገረው። በአፍሪካ እንደመወለዳቸው በርከት ላሉ የሀጉሪቱ ተወላጅ እድል ሊሰጥ ለነበረው የአርሰን ቬንገር አርሰናል ቦታ እንዲኖራቸው አድርጓቸዋል። በተለይ በልጅነት ዕድሜያቸው ያዩት ምንም ሽንፈት ያልቀመሰው የፕሪሚየር ሊጉን ዋንጫ ያሸነፈው የ2004ቱ የአርሰናል ቡድንን አብዝተው ይወዳሉ ይባላል። የፖለቲካውን ምህዳር ሙሉ ለሙሉ ከተቀላቀሉ በኋላ ጊዜ ቢያጥራቸውም የአርሰናል ጨዋታ ያመልጣቸውም ይባልላቸዋል። በመኪናቸው ውስጥ ጭምር ከሹፌራቸው ጀርባ ሆነው በስልክ የአርሰናል ጨዋታ እንደሚመለከቱ የዛ አትሌቲክ ጽሁፍ ያሳያል። የአርሰናል የቅርብ ተፎካካሪ የሆኑ ቡድኖችንም ልክ እንደነ ቶተናም፣ እንደ ማንቸስተር ዩናይትድ፣ እንደነ ማንቸስተር ሲቲ፣ ሊቨርፑልና ቼልሲ ያሉትን ጨዋታዎችም ይከታተላሉ ይባላል። ከሁለት ሳምንት በፊት ማንቸስተር ዩናይትድ ሊቨርፑልን ሲራታ ፈጣሪ ባርክህ ሩቨን አሞሪም ብለው እንደነበር ዘ አትሌቲክ በጽሑፉ አስፍሯል። ለክሪኬት ስፖርትም ትልቅ ቦታ ያላቸው ማምዳኒ ከአርሰናል ተጫዋቾች ለቡካዮ ሳካና ዊልያም ሳሊባ የተለየ ፍቅር አላቸው ተብሏል። በአጠቃላይ በእግር ኳሱ ያለው ፖለቲካ መስመር የሳተ ነው የሚሉት ማምዳኒ ፊፋ ይህንን እንዲያስተካክልም ይሞግታሉ ተብሏል። ደጋፊዎች እንደ ሸቀጥ እየታዩ ነው የሚሉት ፖለቲከኛው በተለይ የትኬት ዋጋ መጨመር እንደሚያሳስባቸውም ሲናገሩ ተስተውለዋል። በምርጫ ቅስቀሳቸው ወቅትም በዝግጅቱ ሀገራቸው ጭምር የምትሳተፍበት የ2026 የዓለም ዋንጫ ውድድር ፊፋ የተመነው የትኬት ዋጋ እንዲስተካከል ጥሪ አቅርበው ነበር። ጥር 2026 የኒውዮርክ ከንቲባነት ስራቸውን የሚጀምሩት ማምዳኒ በተለይ የአካባቢው ሰዎች በቅናሽ እንዲስተናገዱ ግፊት እንደሚያደርጉ ነው ያስተዋወቁት። ዞራ ማምዳኒ የኒውዮርክ ከንቲባ ሆነው እንዲመረጡ ትልቅ እገዛ ያደረገላቸውን እግር ኳስ በተለይ በአስተዳደራዊ ጉዳይ ለውጥ እንዲያመጣ እሰራለውም ሲሉም ነው የተደመጡት። በመጨረሻም አጫጭር ሀሳቦችን እናንሳ። አርሰናል በመጨረሻም ከቡካ ወሳካ ጋር ውሉ ለማራዘም በቃል ደረጃ ከስምምነት ላይ ደርሰዋል ተብሏል። ሳምንታዊ ደመወዙ ወደ 235 ሺህ ፓውንድ ከፍ ይላል ተብሏል። በአመት ደግሞ 12.5 ሚሊዮን ፓውንድ የሚያገኘውን አልሳካ፣ ነገር ግን ክለቡ እስካሁን በዚህ ጉዳይ ይፋ ያወጣው መረጃ የለም። ይሁን እንጂ አንዳንድ ሩመሮች እንደሚያሳዩት ከሆነ ሳካ ካርሰናል ጋር ያለውን ውል ለማራዘም በቃል ደረጃ ተስማምቷል ተብሏል። የስላቪያ ፕራግ አምበል ሉካስ ፕሮቮድ ስለ ማክስ ዶውማን የተናገሩን አንሳብ እና አንሳ እንደ ማክስ ደውማን አይነት ወጣት ተጫዋቾች በየጊዜው ብቅ እንደሚሉ ይታወቃል። ነገር ግን በምሽቱ ጨዋታ ማክስ ደውማንን ሜዳ ላይ ያደርግ የነበረውን እንቅስቃሴ ስመለከት እውነት ይህ ልጅ የ15 ዓመት ተጫዋች ነው ብዬ ግራ እስኪገባኝ እየተገረምኩኝ ነበር። እሱ እጅግ የተለየ ተጫዋች ነው። በምሽቱ ጨዋታ ከእኛ ቡድን ጋር የመጀመሪያውን የሻምፒዮንስ ሊግ ጨዋታው ማከናወኑና በውድድሩ ታሪክ ትንሽ ተጫዋች በመባል በታሪክ ሁሌም የሚነገርለት የእሱ ታሪክ አካል በመሆኔ በጣም ደስተኛ ነኝ ይላል አምበሉ። ይህ የእሱ የመጀመሪያው ምዕራፍ ነው፣ በእርግጠኝነት የረጅሙ ጉዞ ጅማሬው ነው። ይህ የምሽት ከዚህ በኋላ እያንዳንዱ የእሱ ጨዋታ አያመልጠኝም። ደግሞ በእርግጠኝነት ትልቅ ቦታ መድረስ እንደሚችል እምነት አለኝ እያለ ነው የተናገረው። ከሰሞኑ አርሰናል ስላቪያ ፕራግን ካሸነፈ በኋላ ማለት ነው። የተወደዳችሁ የአርሰናል ቤተሰቦች አርሰናልን የሚመለከቱ አዳዲስ መረጃዎችን ስናደርሳችሁ ቆየን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃችን ከተመቻችሁ ዩቲዩባችን ላይክ፣ ሸር እንዲሁም ደግሞ ሰብስክራይብ እያደረጋችሁ በሌላ ፕሮግራም እስከምንመጣ ድረስ በያላችሁበት ክፋይንካችሁ ለአሁኑ ግን እዚህ ላይ ቋጨን።